ሰላም እንደምናላችሁ! ውድ የዚህ ቻናል ተከታታዮች፣ በዚህ ዝግጅት ደግሞ ስለ ብሬስ ህክምና በጣም ብዙ ሰዎች የምትጠይቁኝ ጥያቄ አለ። በዚህ ዝግጅት ግን የብሬስ ህክምና ሁሉም ሰዎች ላይ በተመሳሳይ ጊዜ አያልቅም። ብዙዎቻችሁ የምጠይቁኝ የብሬስ ህክምና ከጀመራችሁ በኋላ የብሬስ ህክምና ጉዟችሁ በጣም ረጅም እንደሆነ እንደዚሁም ደግሞ ሌሎች ችግሮች በመሃል ስለሚገጥሟችሁ እንደዚሁም ደግሞ ከታቀደላችሁ ጊዜ በላይ የብሬስ ህክምናችሁ እየሄደ እንደሆነ ታወሩኛላችሁ። የብሬስ ህክምና በዚህ ዝግጅት ምን አይነት ፌዞች አሉት ወይም ደግሞ ምን አይነት ለማግኘት የምናደርጋቸው ነገሮች አሉት። እንደዚህ ውስጥ ደግሞ መጨረሻ ላይ የሚደረጉ ነገሮች ምንድን ናቸው? በዚህ ዝግጅት እነግራቸዋለሁ። የብሬስ ህክምና ከሰው ሰው ልዩነት አለው። ያ ማለት ለምሳሌ ሁሉም ታማሚዎች ወይም ደግሞ ችግሩ ያለባቸው ሰዎች አንድ አይነት ኬስ ስለማይኖራቸው ወይም ደግሞ አንድ አይነት ችግር ስለማይኖራቸው መፍትሄውም እንዲሁም ደግሞ የብሬስ ህክምና የሚወስደውም ጊዜ የተለያየ ነው። ይህንን ሁሉም ሰው ማወቅ ይኖርበታል። ምክንያቱም የብሬስ ህክምና ለምሳሌ ቀለል ያለ ችግር ያለው ሰው በጣም በአጭር ጊዜ ሊጠናቀቅ ይችላል። እንደዚሁም ደግሞ ከባድ የሆኑ ውስብስብ የሆኑ የብሬስ ችግሮች ወይም ደግሞ ማላ ኦክሉዥኖች መስተካከል የሚችሉት ረዘም ባለ ጊዜ ነው። አንድ ሰው ወደ ጥርስ ህክምና ሲመጣ በተለይ የብሬስ ህክምና ፈልጎ የመጀመሪያው የሚደረግለት ወይም ደግሞ መጀመሪያ የምናደረግለት ያለውን ችግር ከሱ መስማት ነው። ይሄ ታካሚው ለምን የብሬስ ህክምናን እየፈለገ እንደሆነ ማወቅ ይኖርብናል። ምክንያቱም ሰዎች የህክምናውን አማራጭነት በተለያየ መንገድ ያሉ፣ አንዳንድ ሰው እንደ ጌጥ ሊያስበው ይችላል። አንዳንድ ሰው ደግሞ ያለውን ችግር በአጭር ጊዜ ውስጥ ይቋጭልኛል ብሎ ስለሚያስብ ሊሆን ይችላል። ስለዚህ ከታካሚው ወይም ደግሞ ታካሚው የሚነግረንን እንሰማለን። ይህንን የምንሰማበት ምክንያት ትሪትመንት ፕላናችን ወይም ደግሞ ለታካሚው ልናደርግለት የምንችለውን የህክምና አማራጭ ከዛ ንግግር ውስጥ ነው ድራይቭ አድርገን መውሰድ የሚቻለው። አንዳንድ ጊዜ ታካሚዎች ጊዜ ሳይኖራቸው ነገር ግን የጥርስ ክፍተት ለምሳሌ ቢኖራቸው የብሬስ ህክምና ብለው ቢመጡ ያንን ሀሳብ ማስቀየር ወይም ደግሞ ያሉትን የህክምና አማራጮች በተለይ በአጭር ጊዜ ውስጥ መጠናቀቅ የሚችሉትን ማወቅ ስላለባቸው እሱን ነግረን የህክምና አማራጩን መቀየር የሚቻልበት ሁኔታ ካለ ቀይረን ጊዜያቸውን መጠቀም የሚችሉበት ሁኔታ ስለሚፈጠር ማለት ነው። ስለዚህ የምናደርጋቸው ነገሮች ታካሚውን ታሪክ እንወስዳለን። እንደዚሁም ደግሞ የጥርሱን ሁኔታ እናያለን። የጥርሱን ሁኔታ ስናይ የጥርሱን አበቃቀል፣ እንደዚሁም ደግሞ በተፈጥሮ የጎደሉ ጥርሶች ካሉ እነሱን ማወቅ፣ እንደዚሁም ደግሞ የጥርሱን የውሃለኛ ክፍል በተለይ አረጋገጥ ማየት፣ እነዚህ እንደዚህ በጣም አስፈላጊ ነገሮች ናቸው። እንደዚሁም የተቀበሩ ጥርሶች ደግሞ ካሉ በራጅ ምርመራ ማወቅ፣ እንደዚሁም ደግሞ አንዳንድ ጥርሶች የስራቸው አቀማመጥ ጤናማ ላይሆን ይችላል። ይህንንም ለማወቅ የራጅ ምርመራ እናደርጋለን። ይህንን ነገር ካደ ካደረግን በኋላ ቀጣዩ የሚሆነው ካስት ወይም ደግሞ ሞዴል ማለት ነው። በተለይ የታካሚው አፍ ውስጥ የምናስገባቸው የተለያዩ ዲቫይሶች ወይም ደግሞ የተለያዩ ማቴሪያሎች አሉ እንደ ሊጥ አይነት የሚቦኩ ነገሮች ናቸው እነሱ የታካሚው ጥርስ ላይ ወስደን በመለጠፍ የታካሚውን ጥርስ የሚመስል ማቴሪያል ወይም ደግሞ ኢምፕሬሽን ካስት ብለን የምንጠራው እሱን ነገር እናወጣና በጂፕሰም እንደዚህ አይነት ሞዴሎች ይሰራሉ። ይሄ ሞዴል ልክ እንደ አንድ ሰው ታካሚ ሞዴል ማለት ነው። ሌላው የአማራጭ ደግሞ ስካነር ይኖራል፣ የኦራል ስካነር። ይሄ ደግሞ በቀላሉ የታካሚውን የጥርስ ክፍል በስካነር ወይም ደግሞ በካሜራ እያየን ሪጂስተር ማድረግ ነው። ስለዚህ አነካከሱን፣ የጥርሱን አቀማመጥ እንደዚሁም ደግሞ ያሉ ክፍተቶች ወይም ደግሞ የጥርስ አረጋገጥ ችግሮች ካሉ በዛ በስካነሩ ወይም ደግሞ ያ ስካነር እንደ ፎቶ ነው ወይም ደግሞ እንደ ፎቶ ነው ሪጂስተር የሚያደርገው ስለዚህ እሱ እንደዛ እናረጋለን። እንደዚሁም በተጨማሪ ደግሞ ፎቶ በጣም አስፈላጊ ነው። ሁል ጊዜ ከምናረጋቸው ነገሮች መካከል ብዙ በተለይ ታካሚዎች የብሬስ ህክምና ላይ ሲሆኑ ያላቸውን ችግር ይረሳሉ። እንደዚሁም ደግሞ ለሜዲኮ ሌጋል ኢሹ እንደዚሁም ደግሞ ለማስተማር ያ ፎቶ በጣም እጅግ አስፈላጊ ነው። እንደዚሁም ደግሞ ካስት ቅድም ያልኳችሁ ሞዴል በጣም አስፈላጊ ነው። ይሄ እዚህ ሞዴል ላይ ነው ፕላኒንጋችንን የምንጨርሰው ወይም ደግሞ ፕላን የምናረገው የታካሚው አፉ ሳይሆን እዚህ ሞዴል ላይ ነው። ስለዚህ በሁለተኛው ቀጠሮ የሚሆነው የታ ተጠቃሚው ዝግጅት እንዲሁም ደግሞ የትሪትመንት ፕላኑን ዲስከስ ካደረግን በኋላ ወይም ደግሞ ካወራም በኋላ ወደ ህክምና አማራጮች ነው የምንሄደው። የህክምና አማራጮቹ በተለይ ዛሬ ወይም ደግሞ በዚህ ጊዜ የብሬስ ህክምና አማራጮች በጣም ብዙ ናቸው። ብዙ ሰዎች የተለያየ ነገር ነው የሚፈልጉት። ስለዚህ ያንን መረዳት ያስፈልጋል። ያሉትን የብሬስ ህክምና አማራጮች፣ ለምሳሌ የሜታል ብራኬት ወይም ደግሞ የብረት ብራኬት የሚፈልግ ከሆነ፣ የሴራሚክ ብራኬት የሚፈልግ ከሆነ፣ ኢንቪዚብል አላይነር የሚፈልግ ከሆነ ይህንን ማውራት ያስፈልጋል። እነዚህ በተለይ የኮንቬንሽናል ብሬስ ብለን የምንጠራቸው የሜታል ወይም ደግሞ ሴራሚክ ብራኬት ከኢንቪዝብል አላይነር ወይም ደግሞ ከክሊር አላይነር የተለየ ጊዜ እንደዚህም ደግሞ የተለየ ክፍያ ሊፈልግ ይችላል። ስለዚህ እነዚህን ነገሮች በሙሉ ዲስከስ ማድረግ ወይም ደግሞ ከታካሚው ጋር መግባባትና ማውራት እጅግ በጣም አስፈላጊ ነው። ከዛ በኋላ ነው ወደ ህክምናው የሚገባው። ወደ ህክምናው ከመግባታችን በፊት ጊዜም ታካሚዎችን ከምናሳያቸው ወይም ደግሞ ከምናስተምራቸው ነገሮች መካከል የአፍ ንጽህና አያያዝ ነው። በተለይ የብሬስ ህክምና ጊዜ የአፍ ንጽህና አያያዝ በጣም እጅግ ወሳኝ ነው። ምክንያቱም በተለይ ኮንቨንሽናል ብሬስ ብለን የምንጠራቸው ወይም ደግሞ ተለጣፊዎቹ ብራኬቶች ታካሚ የሚጠቀም ከሆነ በቀላሉ አንደኛ ጥርሱን የመቦርቦር እድል ሊኖሩ ይችላል ካልተጸዳ ማለት ነው። እንደዚሁም ደግሞ ቆሻሻ የመሰብሰብ ባህር ያለው ምክንያቱም ፎሬን ቦዲ ናቸው ወይም ደግሞ በአድ ነገር ስለሆነ ጥርስ ላይ የሚለጠፈው በቀላሉ የምንበላው ምን በላው ምንጠጣው እንደዚሁም ደግሞ ሌሎች ነገሮች በቀላሉ ሊለጠፉበት ይችላሉ። ስለዚህ የጥርሱን ቀለም ሊቀይር ይችላል። ጥርሱም ሊቦረቦር ይችላል። እነዚህን ነገሮች እንዳይፈጠሩ የብሬስ ህክምናው እየተደረገ እያለ ለታካሚው ትምህርት እንሰጣለን። ከዚህ በኋላ የታካሚው ጥርስ ይታጠባል። ጥርስ የምናጥብበት ምክንያት አንደኛ ሁሉም ሰዎች ጥርሳቸውን በየስድስት ወሩ እየመጡ የመታጠብ ልምድ የላቸውም። ቢኖራቸውም በተለይ የሚለጠፉ የማይታዩ እንዲሁም ደግሞ የድድ ኢንፌክሽን ካለ፣ እንደዚሁም ደግሞ ቆሻሻ ካለ ያንን ቦታ ማጽዳት ያስፈልጋል። ምክንያቱም እነዛ የሚለጠፉት ነገሮች ወይም ደግሞ ኢንቪዚብል አላይነር ወይም ደግሞ ፕላስቲክ ምንጠቀም ከሆነ እነሱ ያሉ ዲጂታል ኢምፕሬሽን ወይም ደግሞ ሞዴሉ መነሳት የለበትም። ምክንያቱም ፕላስቲኮቹ ላይ ለምሳሌ ኢንቪዚብል አላይነር ላይ ከሆነ ፕላስቲኮቹ ላይ ወይም ደግሞ የፕላስቲክ ትሬዎቹ ላይ ለውጥ ያመጣል። ምክንያቱም ተለጣፊ ነገር ጥርስ ላይ ወይም ደግሞ የተለጠፈ ቆሻሻ ካለ ሞዴሉ ወይም ደግሞ ፕላስቲኩ ያንን ነገር አብሮ ነው የሚወስደው፣ ምክንያቱም እንደ ጥርስ አካል አርጎ ስለሚያስበው። ስለዚህ ሲመጣ የሚበላሽ ነገር ይኖረዋል። ስለዚህ እንደዚህ አይነት ችግሮች እንዳይገጥማቸው ታካሚዎች የጥርስ መታጠብ በጣም አስፈላጊ ነው። ጥርሳቸውን ካጠብናቸው በኋላ ጥርሳቸው እንዲደርቅ እናደረጋለን ወይም ደግሞ በንፋስ እናደርቅና ከዛ በኋላ ኢቻንት ብለን የምንጠራው ኬሚካል አለ። ይሄ ኢቻንት ብለን የምንጠራው ኬሚካል ጥርስን በማይክሮስኮፒክ ደረጃ ወይም ደግሞ በጣም ትንንሽ ቀዳዳዎችን በመፍጠር የምናጣብቀው ብራኬት ጥርሱ ጋር እንዲጣበቅ የሚያደርግልን ወይም ደግሞ ጥርሱ ላይ በማይክሮስኮፕ ስናየው ትንንሽ ቀዳዳዎችን ፎርም የሚያደርግልን ኬሚካል ነው። እሱንን ከቀባም በኋላ ያ ኬሚካል ይጸዳል፣ ወይም ደግሞ ይነሳል። ጥርሱን መልሰን እናደርቀዋለን። ያንን ካደረግን በኋላ ጥርሱ ላይ የምንቀባው ቦንዲንግ ኤጀንት ወይም ደግሞ አዴሲቭስ ብለን የምንጠራቸው አሉ። እነዚህ ብራኬቱን ወይም ደግሞ ብራኬቱ ላይ የምንለጥፈውን ማጣበቂያ ከጥርሱ ጋር እንዲጣበቅልን የሚረዳ ነው። ይህንን ኬሚካል ካደረግን በኋላ ጥርሱ ላይ እንዲደርቅ የተለያየ ብርሃን ወይም ደግሞ ላይት ኪዩር ብለን የምንጠራቸው ማሽኖችን በመጠቀም ጥርሱ ላይ የተለጠፈው ወይም ደግሞ አዴሲቭ ማቴሪያሉ እንዲደርቅ እናደረጋለን። እንደዛ ካደረግን በኋላ ብራኬቶቹ ላይ ኮምፖሳይት ብለን የምንጠራው ማቴሪያል ወይም ደግሞ ማጣበቂያውን እያደረግን ለእያንዳንዱ ጥርስ የምናስቀምጥበት ቦታ አለ። ብራኬቶቹን ሁሉም ጥርስ ላይ አንድ አይነት ቦታዎች ላይ አይደለም የሚቀመጠው። ስለዚህ እሱን ዲዛይን ባደረግነው መሰረት ብራኬቶቹ እናስቀምጣለን። እዛ ብራኬቶች ላይ ዋየር ወይም ደግሞ አርች ዋየር ብለን የምንጠራው ወይም ደግሞ ሽቦ አግድም እዛ ብራኬት ላይ እናደረጋለን። እንደዚሁ እዛ ላይ የተለያዩ ፕላስቲኮችን በመጠቀም ብራኬቱ ከሽቦ ጋር እንዲጣበቅ ወይም ደግሞ ሽቦ እንዳይወጣ እናስቀምጣለን ማለት ነው። ስለዚህ የብሬስ ህክምናው እንደዛ ካደረግን በኋላ ኮንቬንሽናል ብሬስ ብለን የምንጠራው የህክምና አማራጭ እንደዚህ ይቀጥላል። ኢንቪዝብል አላይነር ወይም ደግሞ ክሊር አላይነር ሲሆን ዲጂታሌ ወይም ደግሞ ቅድም እንዳልኳችሁ በካሜራ መሰል ዲቫይስ እናነሳለን። ያን ዴስክቶፓችን ላይ ወይም ደግሞ ላፕቶፓችን ላይ እናያለን። እሱንን ፕላን አድርገን ከጨረስን በኋላ በዛ መሰረት ፕላስቲክ ትሬዎች እንዲመረቱ እናዛለን። ፕላስቲክ ትሬዎች የተለያየ ኬዝ ላይ የተለያየ ቁጥር ነው የሚሆነው። ያ ማለት ሁሉም የብሬስ ችግሮች ወይም ደግሞ በብሬስ ህክምና መስተካከል የሚችሉ ችግሮች አንድ አይነት ጊዜ አይወስዱም ማለት ነው። ስለዚህ የሚጠቀማቸውም የፕላስቲክ ቁጥር እንደዛው ልዩነት አለው። ስለዚህ የህክምናው ጊዜ እንደዚህ ይቀጥላል። በተለይ ኮንቬንሽናል ብሬስ የሚጠቀሙ ሰዎች አንደኛ ቀጠሮ ይኖራቸዋል። ያ በዛ ቀጠሮ እየመጡ እናጠብቃቸው ዋይሮችን እናጠብቃለን፣ ብራኬቶችን ቦታ እንቀይራለን። እንደዚሁም ደግሞ በተለይ የተለያዩ ችግሮች እንዳይደርስ ወይም ደግሞ እንዳይመጡ ከታካሚው ጋር እየተነጋገረ እናስተካክላለን። የብሬስ ህክምና ፌዞች አሉት፣ የተለያዩ ፌዞች። የመጀመሪያው ፌዝ ቅድም እንዳልነው ብራኬቶቹን ማጣበቅ ነው። ሁለተኛው ፌዝ ደግሞ ወይም ደግሞ የመጀመሪያው ፌዝ አላይኒንግ ወይም ደግሞ አላይመንት ፌዝ የምንለው ነው። ያ ፌዝ ጥርሶች አቀማመጣቸው ወጣ ገባ ያሉ፣ ቁመታቸው የረዘመ ያጠረ ጥርሶች ምናስተካክልበት ፌዝ ነው። ሁለተኛው ፌዝ ደግሞ ስፔስ ወይም ደግሞ ክፍተት ካለ ምንዘጋበት ነው። የተለያዩ ዲቫይሶችን የተለያዩ ፕላስቲኮችን እየተጠቀምን በዛ መሰረት ያለው ክፍተት እንዲዘጋ እናደርጋለን። እንደዚሁ የመጨረሻው ፌዝ ፊኒሽንግ ወይም ደግሞ ሌቭሊንግ ፌዝ ምንለው ነው። እሱ ፌዝ የተለያዩ ሰዎች ላይ የተለያየ ጊዜ ሊፈጅ ይችላል። እዛ ፌዝ ላይ ብራኬቶችን ማስተካከል ስቲል፣ ከመጀመሪያው ፌዝ ላይ የቀሩ ችግሮች ካሉ ማስተካከል፣ አነካከሳቸው ጥሩ እንዲሆን ማድረግ እንደዚሁም መጨረሻ ሪቴንሽን ፌዝ ምንለው አለ። ያ ሪቴንሽን ፌዝ ማለት አንድ ሰው የብሬስ ሕክምና ካደረገ በኋላ ሪቴይነር ማድረግ አለበት። ስለዚህ የብሬስ ሕክምናውን ሲጨርስ ሪቴይነር ፌዝ ውስጥ እናስገባዋለን ወይም ደግሞ ሪቴይነር እንዲያደረግ የብራኬቶቹ ወይም ደግሞ ኢንቪዝብል አላይነሩን ትሪትመንት ከጨረሰ በኋላ ሪቴንሽን ወይም ደግሞ ሪቴይነር እንሰራለታለን ማለት ነው። ስለዚህ የብሬስ ሕክምና ይሄን የሚመስል ሂደት አለው። ስለዚህ ሁሉም ሰዎች ላይ የሚወስደው ጊዜ አንድ አይነት አይደለም። ነገር ግን በአቨሬጅ አንድ የብሬስ ችግር ወይም ደግሞ በብሬስ መስተካከል ሚችል ችግር ከስድስት ወር እስከ ሶስት ዓመት ድረስ ሊፈጅ ይችላል። አንዳንድ ጊዜ ደግሞ በጣም ውስብስብ የሆኑ በተለይ የተቀበረ ጥርስ ያለው እንዲሁም ደግሞ ክፍተቶች እንዲሁም ደግሞ ብዙ የተዛነፉ ጥርሶች ያሉት ሰው ከዚህ በላይ ጊዜ ሊፈጅ ይችላል። ነገር ግን በተለይ የምትሰሩበትን ቦታ ማወቅ ያስፈልጋል። ምክንያቱም ሁሉም የብሬስ ችግሮች በተመሳሳይ የህክምና ባለሙያ አይሰራም። በተለይ በጣም ውስብስብ የሆኑ ችግሮች ያንን ለሚሰሩ ሰዎች ነገሩን መነጋገር እንዲሁም ደግሞ ትሪትመንታችሁን ከነሱ ጋር ማድረግ ያስፈልጋል። እንደዚሁም ደግሞ የሚሰራላችሁን ሰው የብሬስ ህክምና ውጤት ማወቅ አለባችሁ። እንደዚሁም ደግሞ እናንተ በሐኪማችሁ የምትባሉትን ነገር እንደዚሁም ደግሞ ሐኪማችሁ የሚሰጣችሁን አድቫይስ አመጋገባችሁን፣ የአፍ ንጽህናችሁን በተመለከተ እንደዚሁም ደግሞ ቀጠሯችሁን በተመለከተ የሚነገራችሁን ነገር በማድረግ የብሬስ ህክምናው ጊዜ እንዳይረዝምባችሁ ማድረግ ትችላላችሁ።